ከሚረዳው በላይ ረጂው ነው ሲሰበሰብለት የምናየው የነበረው እና በአግባቡ መረዳት የነበረበት ሰው በትክክል ሲረዳ አላየንም። ከተረጂው ረጂው ቁጥር በልጦ ነው ስናይ የነበረው እና በዛውም ተረዱ የሚባሉ ሰዎች ሲያማርሩ፣ ቃል የተገባልን ነገር አልተሰጠንም፣ አልደረሰንም ሲሉ ነበር የምንሰማው የነበረው እና ቆይቷል። ስንት ጊዜ ጀምሮ በእርዳታ ጉዳይ ላይ ስንት ጭቅጭቅ፣ ንትርክ እንደነበረ ነው የምናውቀው። የሚረዱት ሰዎች ራሱ ገንዘቡ በአግባቡ እንደማይደርስ እያወቁ ዝም ነበር ሲሉ ነበር። አሁን ማንጋ እንደሚደርስ በአግባቡ ሲደርስ አናቅ ምናምን የሚሉት ያውቁ ነበረ። ብዙ ሰዎች የእርዳታ ገንዘብ በአግባቡ አይደርስም፣ ማጭበርበር አለው። ከሚረዳው ሰው በላይ ረጂ ነው አብዛኛውን ገንዘብ የሚወስደው እነዛ ሰዎች መጥተው እንዳይናገሩ ማስጠንቀቂያ ይሰጣቸዋል። ወጥተ እንደዚህ ያልደረሰኝም ብትል ቀጣይ ማንም የሚረዳ የለም ድረስ አትልም በሚል ማስፈራሪያ ስለሚሰጣቸው ምን ብለው መጥተው ነው የሚናገሩት? እና ከሚረዳው በላይ ረጁ ቁጥር በልጦ ማን ነው የሚረዳው እስኪባል ድረስ ማለት እና የትኛው ሰው ተረድቶ ሁሉ ነገር ገንዘብ ይሄ ሁሉ ገንዘብ የደረሰ ምናምን የሚባሉና ለሚረዳው ሰው ነው። እንደዚህ ገጥሞታል፣ እንደዚህ ሆኗል፣ ደርሶበታል፣ እንደዚህ ያዋጡለት ተብሎ ሲረዳ የምናየው ያለው ይጨመርለታል እንደሚባለው ሲሰበስብ ለነበረው ነው እንጂ ትክክል ተቸግሮ ለመጣ ሰው አረ ተቸግር ያለው እባካችሁ ተባበሩኝ ሲባል ምን አባሰራለ ተብሎ ሲባረር ነው የምናውቀውና